እና እንደምታዩት እንግዲህ የሚፍታህ ዘና ፈታ በሚል ሁኔታ ብሩኪን ሃይሚን ሰላም ለመፍጠር አልተሳካም። እዚህ ጋር ነው እንግዲህ ምሮሙ ምን እንደሆነ የምናየ ይሆናል። እዚህ ጋር ግንዎችም እንድታዳምጡ የምፈልገው ነገር ዳንኤል የሃይሚን ልደት ሊያከብር ከአንድ ማተሚያ ድርጅት ጋር የሃይሚን ፎቶ በባነር አድርጎ እንዲሰራለት መረጃ ደርሶኛል። ተሰማችሁት በፍቃዱ እንግዲህ የሃይማኖትን ልደት ለማክበር ደፋ ቀና እያለ ይገኛል። ከአንድ ካምፓኒ ጋር ፎቶዋን በትልቁ አሳጥቦ ሰፕራይዝ ለማድረግ እየተባለ ነው። እንግዲህ ልደት ማለት በጣም ቀላል ነገር እንዳይመስላችሁ ቤተሰቦቻችን። እስኪ ለማንኛውም አንዳንድ ነገር እናውራሲ። ሰላም ጤና ይስጥልን። ሰላም ስለ ሀያና ብርኪ ሀያ ብርኪ ትናንትና መግቢያ ላይ ለሁላችንም ለእህቶቹ መልክት አስተላልፏል። ያን መልክቱን ግን እንደዚህ ማለት አይጠበቅበትም ብዬ ትናንትና ቪዲዮ ሰርች ነበር። እባክሽን ብሩክ ተዩ ምናምን ሚየንም እንደዛው ተያት ምናምን ብላችሁ ነበር። እኛ ምን ተዋቸው፣ እነሱ ካልታረቁ አንተዋቸውም። እንዳንነገራቸው ከፈለጉ ታርቀው ይምጡ። ካለበለዛ ግን ሁለቱም ተራ በተራ እየወጡ መልስ መስጠት የለባቸው ነው ያልኩት። ይሄ የትክክል ስለሆንኩኝ ነው። ምክንያቱም ለኦዲየንስ መልስ አይሰጥም። በእርግጥ ብሩኬ ያለው ነገር ትክክል ነው። ምክንያቱም ስህተቱ የሀይቤ ብቻ ነው። ሃይቤ ስጦታ መመለሷ ስህተት ነው። የብሩኬ ደግሞ እኔም ብላችሁ እሷ በእሷ በኩል እኔ ተሳደብኩ ብላችሁ እናንተ መሳደብ የለባችሁም ዝም በሉ ነው ያለው። ኦኬ እሱ ይሄ ይሄ ብሩኬ ማንነቱ ነው። በመጀመሪያም ይሄ ታወቀ ነው። ብሩኬ እንደዚህ ማለት እንደፈለጉ ይሁኑ ነው የሚለው በፊትም ይሄ እንደዚሁም በኖርማል ጊዜ እሱ ተበድሎ ነገሮችን ዝም ብሎ ማሳለፍ ነው የሚያውቀው። ስለዚህ ከዛ መልኩ ለምትወዱን ከሆነ እኔን በእንደዚ አይነት መልኩ ብታደርጉልኝ በጣም ደስ ይለናል ብሏል። የቡቡዬ እህቶች ያደርጋሉ፣ ግን ደግሞ መልስ መስጠት አይጠበቅበትም ለማለት ያክል ነው። ምክንያቱም እዚህ ጋር እሱ እየተረገጠ ለምን ይባል? ምንም አዲስ ነገር አይፈጠርም። ሁሉም ሰው ይረገጣል። ማንም ሰው በሚዲያው ላይ የሚመጣው ሁሉ በጥፊና በካልቶ ያልደረሰው ሰው የለም። መጨረቃ ፋሚሊ ጋር የተቀላቀለ ሰው ማለት ነው። ፍቅራቸውን በዛው ልክ ነው፣ ጸባቸውን በዛው ልክ ነው። የምሬን ነው፣ ግን አሁን በአሁኑ ግን በጣም ባስ ያለ ነው። በጣም ነው የሚያስጣላው፣ በጣም ነው የሚደብረው። እውነት ለመናገር ምንም ጥቅም የለውም። እውነት እኮ ከመሰዳደብ ሳስበው ሳስበው ቆመ ሳስበው ምንም ጥቅም የለው ባይዘወይ እኔ እንኳን ስድብ ውስጥ የለውበትም፣ ግን በምሰጠው አስተያየት ስድብና የሆነ ከፍታ ዝቅ የሚመስላቸው ሰዎች አሉ። እኔ ግን ምንም አይመስለኝም። ስለዚህ ቡቡዬ የተናገረው ንግግሩ በጣም ልክ ነው። ግን ደግሞ ለአንዳንድ እህቶቹ አንዳንዶቹ አንዳንድ እህቶቹ በጣም በሞራላቸው ነው የሚመጡ የሆነ አሮጊት መባል በነገራችን ላይ መታደል እኮ ነው። አሮጊት ይባላሉ ከእዛም በላይ ሮዝ ሽንቀቂ ምናምን፣ ሽንትቤችን ጠቢ። ይሄ ነገራቸውን ስታዩ ወደ አልሆነ ነገር ትገባላችሁ፣ ትዕግስት ከሌላችሁ ማለት ነው። እኛ እንኳን ያኔ በቃላት አንገናኝም በኮመንት ነው። ኮመንት አለማየት ይቻላል፣ ችግር የለውም። እና ይሄ ነገር ስሜታዊ ያደርጋቸዋል። በዛ ምክንያት ነው፣ በሌላ በምንም ጉዳይ አይደለም። ሃይሚም ደግሞ በዚህ ልክ እንዳሁኑ የወረደ ቪዲዮ ወደ ቻናል ላይ ይዛ መታታቅም ሆነው ቀረም። ግን ምን ልላች ፈልጌ ነው እናንተ በምታስቡት መንገድ አሁን ብሩኬ ከአህሚ ጋር እንደዚህ የሚጨቃጨቀው በቃ የሆነ ወይም ያቅፋት ወይም ምናምን የምትሉት ነገር፣ እነሱ ደግሞ እነሱ ጋር እንደዚህ በሰላማዊ ነገር ሲሆኑ ነው እንጂ የሚተቃቀፉት፣ በጸብ ጊዜ ተቃቅፈው አያውቁም። መተቃቀፍ መታረቂያቸው አይደለም። ያልተረዳቸኋቸው ቤተሰቦች ማለት ነው፣ ትልልቅ ሰዎች ናቸው እንደዚህ ምስጥሩ ሰማችሁ። ትናንትና ለለማመጥሽ ነው ወይ ምናምን ያለበት ፓርቲ የራሱ ምክንያት ይኖረዋል። ካሳለፈው ነገር ነው ለለማመጥሽ ነው ወይ ያለው እንጂ ከልቦ እኮ አይደለም እኮ። ሃይማኖትም ቢሆን ከልቦ አይደለም ለብሩኬ እንደዚ አይነት ንግግር እንደዚ አይነት ቃላት እያደረገች አለችው። በጣም ስለምትወዱ ነው። በነገራችን ላይ ሴት ልጅ የምትወደውን ሰው ነው እንደዚህ ሙጭጭ ብላ በቃ የሆነ የሆነ ነገር የምትለው የምትወደውን ሰው ነው ሴት ልጅ ማለት ነው። ቦታ ስትሰጠው ነው ግን ደግሞ ቦታ ደግሞ ያኔ ሴት ልጅ ቁርጥ ስታደርግ ደግሞ ጭራሽ እስከምፈጠሩ አታየውም። ስለዚህ አሁን ሀይሚ ብሩክ ጋ አንድ መቶ ፐርሰንት የሆነ ፍቅር አላት፣ ብሩኬም ሀይሚ ጋ መቶ ፐርሰንት የሆነ ፍቅር አለው። የሆነ ነገር ስትሆን ይደብረዋል። የሆነ ነገር እሱ አሁን ከዳኒ ጋር ባደረገችው ነገር እሱ ምቾት አልተሰማውም። ያን ሁሉ ነገር ይመስለኛል ተናግሯታል። ሲናገራት ለምን ትጠረጥረኛለህ አለች። በነገራችን ላይ እሷም እንደዛው እሷም ቅናተኛ ነች፣ ብሩክም ቅናተኛ ነው። ይሄ የሚቀናኑት ደግሞ ፍቅር ነው። ጸብ ሳይሆን ፍቅር ነው። የምሬ ነው የምላቸው። ፍቅር እንደዚህ ያደርጋል። ስትዋድዱ የእናንተ የሆነ ነገር ማንም እንዲያይባችሁ፣ ማንም እንዲነካባችሁ አትፈልጉም። ከዛ አንፃር ነው እንጂ አሁን እውነት ብሩኬ ከሶስት ናጋ የሆነ ነገር ኖሮት እናንተ እንደምታስቡት አይደለም። ስለዚህ እኛ ደግሞ አንዳንድ የሚያወጧቸውን ቃላቶች ይዘን ማሽቃበጥ ምናምን ስናሽቃበጥ እርስ በራሳችን እንጣላለን። ስለዚህ እነሱ የሚናገሩትን ነገር ሳይሆን ተግባራቸውን ተግባራቸው ምንድን ነው? እነዚህ ሰዎች ይህን ነገር የሚሰሩት ለምንድን ነው? ከምን ጀምሮ ምን እንደዚህ ደረጃ ደረሱ? ብላችሁ ማሰብ እንደው ይሄ ነገር ማለት ነው። አንድ እናንድ ከዛ በፊት ያው በተለያየ ምክንያት ብዙ ስራዎችን አልሰሩም። ብዙ ወጭ ወጥቶባቸዋል፣ ብዙ ነገር አድርገዋል። እነዚህ ልጆች መኖኝ ስራና ስራ ብቻ ነው የያዙት። ሁላችሁም በቃ በብዛት አሁን የባለ ናቸው ነው ላይ ብላይም ምናምን የተወሰናችሁ ናቸው። እርስ በራሳቸው የምትጣሉት አንዳንድ ገመዳፎች ነው አንዳንዶቻቸው እና ስለዚህ በቃ የሆነ ማገባችሁ ዝም ብላችሁ የምትሳድቧላችሁ ምም አይመለከታችሁም እኮ ቲክቶክ ላይ። ለራሱ አሁን አንድ ሰው ደስ ብሎስ ቡርኪንቡርኪን ፎቶ አድርጎ የሚጨፍር መብቱ ነው። ምንጫን ምን አስጨነቀው? ግዴታ ያፈቀረ ሰው ብቻ አይደለም የሱ ፎቶ የሚጠቀመው የሀይሚ ፎቶ የሚጠቀመው ሰው። ዛሬ ግልላችሁ የመጣሁት ነገር አንድና አንድ ነገር ምንድን ታውቃላችሁ? ሀይሚ አሁን ዳኒ ይህን ልደቷን የሚያከብር ከሆነ ልደት እኮ ማንም ሰው አያከብረውም። ልደት ማለት ፋሚሊ ወይም ደግሞ ጓደኞቻቸው ጀስት በቃም አላቅም እንግዲህ ሜቢ ጓደኛ ፍሬንድ ሊሆን ይችላል። እንግዲህ አላቅም አሁን በቅርብ ጊዜ ስለተዋወቁ እንጂ ዳኒ በምንም ታምር የሃይሜን ልደት ማክበር የሃይሜን ፎቶ ማሳጠፍ በምንም ታምር አይመለከተውም። ግን እንደ ኢሹ ለመስራት ስላሰቡ ብቻ ነገሮቹን እያሰፉ እያሰፉ እያሰፉ መጡ። ሌላው ሲቀጥል ደግሞ ረሙ ተደበደበ። ረሙ ወንድ እኮ ነው። እንደዛ ተኝቶ እንዴት ሊደበደብ ይችላል? የዳኒ እሺ ዳኒ ለሃይሚ ሪስፔክት ኖሮት ብሩኬ ደበደበው ተመታ እንበል። ረሙ እንዴት ነው እንደዛ አልጋ ላይ ተኝቶ እንዴት ነው የሚደበደበው? እንዴት ነው እንደዛ ጭንቅላቱ ሁሉ እንደዛ በፋሻ የሚጠመጠመው? ቀልድ ነው። እንዲህ ድብድብ እንዴ? ሕፃን ልጅ ነው እንዲህ? አንድ ወር የተወለደ አራስ ልጅ ነው እንዲህ ጭንቅላቱ የሚፈነከተው? እንዴት እና አንዳንድ ጊዜ ነገራቶቹ ሁሉ በጣም በቃ የሚያወዛገቡ ግራ የሚያጋቡ ነገሮች ናቸው። ስለዚህ እነዚህ እነዚህን ስናይ እኛ ለምን የኛ ልጆች እንሳድባቸዋለን ማን ብዬ ማሰብ ጀመርኩኝ። ማለት ከብዙ ብዙ ቪዲዮቹ ስታዋቸው ምንድን ነው አላማቸው? በእርግጥ ብሩኬና ሃይሚ መካከል የሆነ ነገር አለች የሆነች ትንሽዬ ነገር የምትፈታ ነገር አለች የሆነች ነገር ግን ያን ያህል ሊያለያያቸው የሚችል ነገር ግን ምንም ነገር የለም በዛች እሾ አድርገው ግን ሁለቱም ተነቃቅተዋል ግን እየሰሩበት ነው ያሉት። ሁለቱም ግን ተነቃቅተዋል። ለምን ሀይምም የሆነች ቅር ያላት ነገር አለች። ብሩኬም የሆነ ቅር ያለችው ነገር አለች። ያችን ነገር ለማስተካከል ግን እያሰፏት እያሰፏት እያሰፏት መጡ ይኸው እዚህ ደረጃ ደረሱ። ከአንድ ሙለ ሶስት አራት ቪዲዮ ሰሩ። በዙሪያቸው ያሉ ሰዎችም እየወጡ በእነሱ ሀሳብ እንደው የእውነት ቢጣሉ ማለት ነው የእውነት እንደው እንደና እንደ ማለት እንደው እንደ ሀገራችሁ፣ እንደ ጓደኞቻችሁ፣ እንደ ወንድሞቻችሁ ስታዋቸው ማን ነው አሁን ጸብን በየጊዜው ካሜራ ላይ ደቅሎ እንደ ቁም ነገር አድርጎ ይዞ የሚመጣው? ብር ስለሚቆጥር ዶላር ስለሚቆጥር ነው። ሰው አይደለም ቀርቶ፣ ማንም ሰው በዙሪያቸው ያሉት ራሱ እየወጡ ቃል እየተናገር። ትናት ፍጺ እና ቤኪ መጡ። ምን ብለው ሄዱ? ይህን ወርቅ ተቀበ፣ ይህን ተመለሽ ምናምን። እሱን መመለስ ከፈለጉ አሁን ከካሜራ ጀርባ መመለስ ማውራት ይችላሉ። አ እንዴ ካሜራ ላይ መውጣት የለበትም። ምን ምን ያስተምራል? ምን ምክንያት አለው? ለስራና ለስራ ስለተፈለገ ብቻ ነው እኛ ሀይሚና ብሩኬን የምንናገራቸው በንግግራቸው ንግግራቸው ማስተካከል አለባቸው። የሆን የሚደብር የሚደብር ንግግር መነጋገር የለባቸውም። ይሄ ነገር ብቻ ነው። ምክንያቱም ለነጋቸው፣ ለወደፊታቸው ወደፊት ለሚኖራቸው ለልጆቻቸውም ሆነ ለተለያየ ነገር ለልጆቻቸው በተለይ አስፈላጊ ስላልሆነ ነው እንጂ እኛ የአንዱ አንዱ ጥላቻ ኖሮብን አይደለም። ብዙ ጊዜ ማትረዱ ሰዎች አላቸው። ለምሳሌ ሃይሜ ከተሳደበች ሀይሜ ለምን እንዲሳደብ ያለች ለምን ብሩክን አታከብሪም? ብሩክ ሲሳደብ ለምን ሀይሜ ለምን አታከብራትም? ለምን እንዲያተውንም እንላለን። ግን እነሱ ክብራቸው በልባቸው ነው። ክብራቸው በልባቸው ነው። ስለዚህ እንድትረዱ የምፈልገው ነገር ይሄንን ነገር ነው። ሌላው እንግዲህ ዳኔ ይገርማል። ልደቷ ማእኔ የፈለገ ነገር አውቀው ልጅ ብሎ ካልሆነ ስቀር ልደቷ ማክበር በፍጹም ያለበትም። ሀይሚ የራሱ ይከበርልሽ ልሽ ብትባል እሻትልም እውነተኛው ነገር ቢሆን ማለት ነው። ሌላው ብሩኬ እንዴት ከዳኔ ጋር ተጠረጥረኛለ ያለችው ነገር እሷ የራሷ ምክንያት ይኖራታል ምክንያት ይኖረታል። ስለዚህ ብሩኬም ደግሞ እንደዛ ያለበት ምክንያት የራሱ ምክንያት ይኖረዋል። ስለዚህ ምንም ነገር ቤተሰቦች አትጨናንቁ። አንዴ ደዌ አንዴ ከሌን ምናምን የምትሉ ሰዎች ሲደውሉላቸው አያነሱም፣ ምንም አያናግሯችሁም ሊያናግሯችሁ ፈቃደኛ አይሆኑ። ስለዚህ እናንተ መጨናነቅ የለባችሁም። ምንም ምንም ምንም ነገር አይፈጠርም በብሩክና በሀይሉ መካከል እመኑኝ። እንደው ምንም እንደው እየቆያችሁ እየቆያችሁ ቪዲዮውን ስታዩት የሆነ የምትረዱት ነገር አለ። ስለዚህ እንጃ በዚህ ልክ የዳኒ የሀይሜል ልደት ካከበረ በጣም ኢሹ እየሰፋ ነው የሚሄደው። እየሰሩ ነው ይስሮ ምንም ማለት አይደለም ግን፣ ማክበር የለበትም ልደቷን በፍጹም ሊሆን አይችልም። ስለዚህ እነሱ እያናደዷቸው ስለሆነ እናንተም ደግሞ ዘና ፈታ ማለት። አንዳንዶቻችሁ በጣም የገባችሁ ናቸው። ቲክቶክ ላይ ቴኮሎቲያንን ትመልስ ትኬቱን ብር ትመልስ በጣም ጎበዝ ናቸው። የሚመቻችሁ ማለት ለቀልድ ያክል ለመሳቅ የሚያደርጉት ነገር ማለት ነው። እና እናንተም ፈታ ማለት እነሱ በሚሰሩት ቪዲዮ። ከዛ ውጭ ተናሀቶቼ አጥጣሉ ምንም አዲስ ነገር አይፈጠርም። እነሱ ዶላር እየሰሩ ነው። እናንተስ ምንም በባዶ እንቅልፍ አተኙ ሰላም የላችሁ። ስለዚህ ለምን ትጣላላችሁ እንዴ? ስለዚህ ምንም ብሩኬ የከፋለ ሀይሚ ዝቅ አለች ምናምን፣ እነሱ ያው ናቸው። ከሀይሚ ዝቅ ብትል ብሩክ ያነሳታል፣ ብሩክ ዝቅ ቢል ሀይሚ ታነሳዋለች። እኛ ግን ያው ቪዲዮ ላይ ሀሳባችንን መግለጽ መብታችንን የፈለግነውን ነገር መናገር መብት አለን። ግን በአንድ ሰድባቸው ጥሩ ነው ስድቡ ቢቀር፣ ይሄ መዘቅዘቅ፣ ፎቶ ማበላሸት ምናምን እሱ ምንም አስፈላጊ አይደለም፣ ተገቢ አይደለም። ምክንያቱም ብሩኬ እንዳለው እነሱ ይዘቀዝቁናል፣ እኛ እንዳማረብን እንኖራለን ብሏል። ይሄ እውነት ነው የታወቀ በራሴ የሚያየው ስለሆነ ስለዚህ ውድ ቤት ሰዎች ለዛሬ የነበረኝ ቆይታ ይሄን ይመስል ነበረ። እንግዲህ የዳኔ ልደት ለሀይሚ ማክበር ብዙ እንዳትናደዱ፣ ሳቁ፣ ፈታ በሉ። ምንም አዲስ ነገር የለውም። ከዛ በኋላ ደግሞ ወደ ራሳቸው ሲመለሱ ብርጌና ሀይሚ በራሳቸው ሙድ ይመጣሉ። እናትጨናነቁ መልካም ጊዜ ይሁንላችሁ። ባይ ባይ። ሰርግ ነበርኩ እንዲከም ብሎኛል። መልካም ቀን።